ሁለታችሁም በትዳር እንዳይሳካላችሁ የሚሰራ መንፈስ አለ። ትዳር ሊሳካልሽ አልቻለም። መሾድ የሌለብሽ ሰዓት ላይ ተሸወርሽ። ሚሚ ከምትባል ሴት ብቻ ነው መጠንቀቅ ያለብሽ። እሷ ጌታ ደግሞ ስለታሰረው ወንድሟ

ነብይ ልጄ ጠፍቶ ለእኔ አተነቢም የምትይ እናት አይቻለሁ። ልጅ ይት እንዳል አላውቅም። ልጄ ጠፍቶ ለእኔ አተነቢሞ የት ነሽ ያለሽ፣ ሁለት ሰከንድ ብቻ ነው የምትሰጥሽ። ውጭ ልጅሽ የትኔ ሸት ነው ያለው? ሁለቱም ልጆቼ የባለቤቴ ቤተሰብ ጋር ናቸው። እነዚህ እሺ። ልጆች አሉሽ? ስንት ልጅ አንቺ ስንት ልጅ አለሽ? ሁለት። እና አንቺ ሻሻ ያለሽ ታውቂያታለሽ? እሷ ስንት ልጆች አንቺ ያሉሽ? ኖ ኖ፣ አሁን አብሮሽ የሌሉት አሁን የሌሉት ሁለት። ስንት ልጅ ነው ያለሽ? ምንና ምን? ወንድና ሴት ወንድና ሴት። እዚህ ሄጅ ኬት ነው የመጣሽው? እናቴ ሳሪስ እዚህ እግዚአብሔር ሰው እኔ እንዲሁም ነግሬዋለሁ። ከእኔ ጋር ለመጣው ህልም አይቼ ነው የመጣሁት። በአገልግል ምግብ ሰጥቶኝ የበላው ብዬ አብራቱን አያልፈኝም። የእግዚአብሔር መንፈስ አያልፈኝም። በባሪያው ሳሌብራዲያ ኮሳንታ እስኪ ተከፈተ በሉ እስኪ መንፈስ ቅዱስ ከፈተው። መንፈስ ቅዱስ ከፈተው። ተሾመ የሚባል ስም ሰማለሁ። ተሾመ የት ነው ያለው? ነይ ነይ፣ ወንድምሽ ነው አይደለ? እዛ ጋር ነው። ለምን ተሾመ ለምን እንደ ጠራው ታውቂያለሽ? ጠር አውቃለሁኝ። እሷን ታውቂያታለሽ? አላውቃትም። ሁለታችሁም በትዳር እንዳይሳካላችሁ የሚሰራ መንፈስ አለ። ትክክል። ምንድን ነው የሆነው? አይሳካም። አግበተሽ ታውቂያለሽ? ትዳር አለሽ? ትዳር ሊሳካልሽ አልቻለም። እውነት አይደለ? አንቺም ጋር ስመጣልክ እንደዛ ባለቤተ ከሞተ በኋላ በቃ ህይወቴ እንደዛ ነው። ምንድን ነው እሱ? ለእሷ ሊመሰክር ነው። ለአንተ ስትነግርህ ነበረ። ምን አለች? እንን ያገኘኛል በሂልሜ ስላየሁኝ፣ አንተን ካገኘህ ነቢይ ለሁለታችን የተነብይልናል። ባይዘ አንቺ በጣም የተባረክ ሴት ነሽ፣ አሜን። ለምን እንደዛ እንዳልኩሽ ታውቂያለሽ? አሁን ህልም ራዕይ ያየሽውን ነገር ለማውራት አሰብኩኝና መንፈሱ ያለብ ላይ ግዜ በራዕይ አይኔን ከፈተው። የናዝሬቱ ኢየሱስን በራዕይ ስታይ ትዚህ ይልሻል። ትክክል። የናዝሬቱ ኢየሱስን ትክክል። በራዕይ ያየሽው፣ በራዕይ አይቻለሁ የናዝሬቱ ኢየሱስን። ምን እንዳየሽ ንገሪያቸው። ቢኮዝ አይ ኖ አሁን አስቡ። አይኑ ላልተከፈተ ሰው እንደነብይላታለን፣ ችግር የለው። እቺ ሴት ስም ምናምንቶ የናዝሬቱ ኢየሱስን በራዕይ ስታዩዋት እውነት ነው። ምን እንዳይሽ ንገሪያቸው። እውነት ነው። እንግዲህ በልጅነት ያደግኩት በኦርቶዶክስ ቤት ስለነበረ ለኔ በሕልሜ ያሳየኝ ኦርቶዶክስ ኢየሱስ ክርስቶስ ስዕል ብለን የምናየውን አይነት በቃ የሚያበራ እሱን ስዕል እያበራ ነው ወደኛ የመጣውና ከዛ የእግዚአብሔር ሰው በጣም ክምር እንጀራ ነበረ። ክምሩ እንጀራ ላይ እንዲህ በቃ በአገልግሉ እስኪሞላ ድረስ ሰጠኝ። እኔ እንደዚህ አገልግሉን ያስኩና ከአገልግሉ ላይ እየበላሁኝ ፍትፍት ነበር። በቃ እየበላው እየበላው እንዲሁ መአት ተርፎኝ ማለት ነው። ከኋላ በጣም ትክክል ሙሉ ህልሜን እንዲሁም ለእሱ አልነገርኩም። መንፈስ ቅዱስ አያልፈኝም። ህልም አይቼ ነው የመጣሁት። እኔስ ለእኔ ፕሮፌት ሲተነብይ አንተን ላንተ ሁሉ ይመሰክራል። ይሄ እምነት እንዲሆንኝ ነው ምነግሪ ብዬ ቁጭ ያልኩት

ግን የአንቺ ትልቁ ችግሩ ማለት ነው፣ የአንቺ ትልቁ ችግሩ፣ የአንቺ መሸወድ የሌለብሽ ሰዓት ላይ ተሸወርሽ። ትክክል፣ ትክክል። ብዙ አጋንንቶች የወደቁ ባለበት ሰዓት ነው ተሸወርሽ። ማገልገል ጀምረሽ እሳት ሆነሽ ብዙ ሰው ነፃ እየወጣ አንቺ አቆምሽ። ከዚህ በኋላ የከበረ አገልግሎት ውስጥ እንድትገቢ ጸልያለሁ። አሜን። ምን ያለ መሰለሽ፣ መንፈሳዊ ተከፈተ። ተከፍቶ እያየው ብዙ አመታት ወደኋላ ኋላ ተመለስኩ ብዙ አመታት ወደኋላ ተመለስኩኝና አንድ ሰው በባህር ላይ በእግሩ ሲሄዳየው ውሃ ላይ በእግሩ ሲሄዳየው ወደ ወዳንቺ ሲመጣየው የባለቤት ይስማን ነው የልጆች አባት ትክክል። ጴጥሮስ ነው ጴጥሮስ ነው ሰው በውሃ ላይ ይሄዳየው ፕሮፌሰር ፕሮፌሰር ፕሮፌሰር ዳዲ። አንዲት ሚሚ ተብላ የምትጠራ ሴታየው በሚኒስትሪሽ ውስጥ ሚሚ ከምትባል ሴት ብቻ ነው መጠንቀቅ ያለብሽ። ያውቃታል? በቃ ታውቃታለህ። ለአንቺ ጥሩ ነገር የላትም። ኦኬ። አይዮ ይ ያው ሳይ ፊት አይደለም ውስጥ ረስ ስለሆነ መንፈስ ቅዱስ የሚያሳይ ሶ በሚኒስትሪሽ ውስጥ መጠንቀቅ ያለብሽ ሚሚን ብቻ ነው። እና ሌላ ደግሞ ከሽታ ጋር የተገናኘ ስም ያላትን ሌላ ሴት አለው ትክክል። ፍርድ ቤት ነው የምንሰራው። ስሟን መጥራት አልፈለኩም ለዛ ነው። አንድ ኮንዶሚኒም አየው፣ እንደ ኮንዶሚኒም ይሄ እንደ አፓርትመንት እንደ ኮንዶሚኒየም ቤት አየው። የተደገመን ድግምት በሙሉ አፍርሻለሁ። አንተ ለራሱ ሀይለኛ አገልጋይ ነው የምትሆነው። ላንተ ይሆን ላንተ ይሆን። ይሄ ከሽታ ጋር የተገናኘ ያልኩሽ ናምጭ፣ ላሳይሽ እሺ እዚህ ታገታለሽ። እሷ እራሷ ነች ለሱ ነገር ሽው ሌላም ቶላ ሳይሽ መጠንቀቂያ ያለብሽን ሰዎች ነው ማሳይሽ። ከላይ ያሉትን ስሞች አይሻቸው እዛ ጋር እንጂ በምንድን ነው የምትተዋወቁት? አብሮ አደግን እ እሷ ጋር አሁን የጻፍኩት ስም ጋር የት አገር ዛው ጅንካ ነው፣ ከጅንካ ነው የመጣሁት። ወይ ኦ ከጅንካ ነው የመጣሁት። አሚኛ ነው የመጣሁት። በአልን አሳልፈሽ ይጅስ ባል በአለ ክርስቶስ ነው በቃ። መሬት ታቀያለሽ። መሬት መሬት መሬት። አዎ አዎ፣ መሬት። እንዲሁም በስሙ እንትን አካውንቴን ቁጭ አድርጌ ጾም ጸሎት ያንድ ቀን ነው ጸለይኩኝ። ጸለይኩኝና ይሄ መሬት ሌሎች ሰላሳ ሺህ ብር ሸጠዋል። ሸጣውልና የኔ በእጥፍ እንድሸጥ በሚራክል አምላክ ስም ጸልያለሁ ብዬ በእጥፍ ተሽጦልኝ፣ አስራቴንም ለሌላ እዛው ላለውበት ቸርች ሰጠሁ። አሁን እባረካለሁ በእውነት ከዚህ በኋላ በሚባረከው ሁሉ ቃል እገባለሁ። እንዲሁም ለሱ እየነገርኩት ነበረ። ጋሻ፣ ማነው ጋሻ የሚባል ሰው ታውቃላችሁ? ወንድሜ ነው። ታስሮብኝ ነው ያለው ወንድሜ። እስር ቤት ነው ያለው። እስር ቤት በመንፈስ ቅዱስ ኃይል፣ በሉስኪ በመንፈስ ቅዱስ ኃይል ነጻ ወጣ። ነው በቃ እ እንዲሁም ምራክል ቸርች ትክክለኛ ስሙ ጋሻዬ ነህ እሷ የእኔ እጅ ላይ ስላሉት ሁለቱ ህጻናት ልታጸልኝ የመጣችው ስለነዚህ ማለት ነው። ጌታ ደግሞ ስለታሰረው ወንድሟ ተነሽ ዋና ርዕሰ ሁሉንም ለምድን ነው ዝም ያልከው? እሺ ልጆቼን እንኳን አትመልስም እንዴ? ወንድሜን ዝም አልከው። እሺ ልጆቼን እንኳን አትመልስም? ወንድምሽ በፍጥነት ሲወጣ ይቸዋል ነው። ውሰዱ፣ ሰዱ፣ ሰዱ። ስለ ጋሻነህ ያወራችሁት ሰው አለ? ለማንም አላወራሁም። ብር ራሱ እሱ ለሷ እንደሰጠ ለኔ ብቻ ነው የነገረችኝ። ብር ራሱ ከዚህ በፊት ህልሙን ራሱ አልነገርኩትም፣ ግን ህልም አይቻለሁኝ። ያየሁትን ህልም እግዚአብሔር ያውቃል። ወንድሟ እስር ቤት ነው። አያልፈኝም በእኔ ምክንያት። አንተ ትባረካለህ። ትልቁ ችግር መሰለሽ ጋሻነህ እስር ቤት ተቀምጦ አንቺ እንዲጸልይልሽ የፈለግሽው ስለ ሁለት ልጆችሽ ስለ ቤተልሔምና ስለ ማህሌት። አሜን። እውነት ነው ቤተልሔምና ማህሌት ናቸው። ስማቸው ማን ነው? ቤተልሔምና ማህሌት። አንዳንድ ስሞችን ለምን እንደመዘል ታውቃላችሁ? እናንተ የምትፈልጉት ያንን ጉዳይ ነው። አቃሉ ያንን ጉዳይ ነው የምትፈልጉ። ከዛ ጉዳይ በላይ ደግሞ አስቸጋሪ ነገር አለ። ወንድሟ አሁን 2000 ስንት ነው? ቢወጣ ከሀያ በኋላ ነው የሚወጣው። ኖ ኖ በነሱ ፕሮግራም እየተደረጉ ከሀያ በኋላ ላይ ሰጥቱት ነው። እኔ ዛሬ እጸልይልሻለሁ በፍጥነት ይወጣል። አሜን፣ አሜን፣ አሜን። እውነት ነው። አሜን፣ አሜን፣ አሜን። ጋሻይነን አስቀምጠው የአቶ አድነውን የልጅ ልጅ አስቀምጣ። እሷ የምትጨነቀው ስለ ቤተልሔም ጴጥሮስ ተሾመና ስለ ማህሌት ጴጥሮስ ተሾመ። ራሆ ሳዳላ ባሲያቴ የእናንተን በር አስከፍቻለሁ። አንቺን ከኢትዮጵያ ውጭ አየውሽ። አሜን። የእሷን ቤት ታውቃለህ? የእሷን ቤት አሁን የት እንደተከራየች አላውቅ ሆኖ እሷን በደንብ ነው የሚያውቃት። ዩኒቨርሲቲውን ሰፈር አየሁ። ዩኒቨርሲቲውን ሰፈር አየሁ። ከዩኒቨርሲቲው ሰፈር አለፍኩኝ። ሻማ የሚባል ሰፈር ታውቂያለሽ? የተማርኩበት እኮ ነው። የት? አርባ ምንጭ ዩኒቨርሲቲ በቀለ ሞላ ነው። ሻራ አይደለም፣ አይደለም ጅንካ ከጅንካ የምታሰፉ ሰፈር አለ ሸማ ሻማ፣ እንደዚህም ተብሎ የሚጠራ ሰፈራ ያለ፣ ወሎ ሰፈር ነው የሚባለው። ሌላኛው ስም ወሎ ሰፈር ነው አለች። እዛ ሰፈር አየው። የተደገመብሽ ድግምት በሙሉ ፈርሷል። አሜን። ያንቺን ህይወት ነጻውተች አለው። አሜን። ከዚህ ቤት ወጣው። ጅንካ ሄድኩኝ። አደባባዩን አየሁት። አደባባዩን አየሁት። የአሁኑ ሳይሆን የበፊት ማዘጋጃ ሰፈሩን አየሁት። ወደፊት የማዘጋጃ ሰፈሩ ሳይ ወደዛ አቅጣጫ መንፈስ ቅዱስ ወሰደኝ። ለተንቢ ፕሮፌሰር አይዳዲ ፕሮፌሰር እና ምንም መስጊድ ያልነበረበት መስጊድ የተሰራበት ስፍራ አየሁ። የእኛ ቤት እዛ፣ የእናንተ ቤት ነው። በፊት መስጊድ አልነበረውም። በቅርቡ ነው መስጊድ የሰሩት። አልነበረውም፣ ፊት መስጊድ አልነበረም። አሁን ነው በቅርቡ ነው የተሰራው። መስጊዱን አዩት። ያንቺ ሰፈር እዛ ነው ያለው። በኢየሱስ የእናቴ ጉዳይ በጣም ያስጨንቀኛል። ቃል አውጣብኝ እግዚአብሔር። ስም ነጻ ወጣች። አሜን፣ ተባረኪ አሜን። በፍቅርነት መጣለሁ ተንበርከካ። አንተ ጊዜ ጅንካ በመጣ ጊዜ ለወንድሜ ዘይት ገዛሁና ሰጠሁት። ከዛ በኋላ እሱ ሳጥን ውስጥ እየረጨ ማለት ነው። አሁን ብር በብር ነው፣ በቃ ብር በብር ማለት ሳጥኑ ውስጥ ዝም ብሎ ነው፣ ሳጥኑ ውስጥ ጠዋት ጠዋት ተነስቼ የረጨውኝ ነው አለ። አሁን ሲሄድ ገዝቼ እሄዳለሁ። አዎ፣ ነይ ከዚህ በኋላ አንቺ ፋይናንሻል በር ተከፍቷል። መንፈስ ቅዱስ ጣልቃ ገባለች። በኢየሱስ ስም ተባረኪ። ዘይት ይዛችሁ ነው። በናዝሬቱ ጌታ በኢየሱስ ስም ኃይል ቅባትን ተካፈልክ፣ ቅባትን ተካፈልክ። አባቴ ከዚህ በፊት ሱዳን ነበረች። ወደ ቱርክ እየጠየኩ ነበር ወደ ቱርክ ልትሄጂ ፌስቡክ ላይ አንተ ስጸል አይቼ፣ አዎ፣ ዛሬ ለምን ሲጀምር ይዘጋል፣ ሁሉ ይበላሻልና በቃ ዛሬ ነገር ይከፈታል ብዬ ዘይት ቀብቼ ነበረ። ያንተን ዘይት የመጣሁት የጴጥሮስ አባ ተሾመ ፓስተር ነው። እሺ፣ ያንቺ ትዳር በር እንዲከፈት ጸልይ እያለሁ የውጭ በርሽ ተከፈተ። መንፈስ ቅዱስ ቤተሽን ጠገነው። እናቴ፣ የጠፋው ልጆች ተገኘ። ተባረኩ፣ ተባረኩ ጌታ ስለተከታተላችሁን እናመሰግናለን። የሄቨን ቲቪ የአራሰት አገልግሎት በቤታችሁ ሆናችሁ መከታተል ለምትፈልጉ ቀጥሎ ያለውን የኢትዮሳት ፍሪኩንሲ ይጠቀሙ። ፍሪኩንሲ 11605 ፖላራይዜሽን ሆሪዞንታል፣ ሲምቦል ሬት 45000 በተጨማሪም በየጊዜው የምንለቃቸውን ቪዲዮዎችና የተለያዩ መረጃዎችን ለመከታተል ፕሮፌት ሚራክል ተካ የሚለውን የፌስቡክ ገጻችንን ላይክ እና ፎሎ ያደርጉ። እንዲሁም ፕሮፌት ሚራክል ተካ የሚለውን የዩቲዩብ ቻናላችንን ሰብስክራይብ ያደርጉ የምንለቃቸውን አዳዲስ መንፈሳዊ ቪዲዮዎች በሰዓቱ ቀድሞ እንዲደርሱ ደግሞ የደውል ምልክቱን ይጫኑ።